በመጨረሻም ፖፕ ፍራንሲስ እጅ ሰጥተዋል፣ ከዚች ዓለም ድካምም አርፈዋል። ከተራ ልጅነት እስከ መንፈሳዊ ዓለም አቀፍ መሪነት። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን። በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ መረጃ መተናል። ይህ አዲስ መረጃ ወደ ቫቲካን ይወስደናል። ፖፕ ፍራንሲስን እየተመለከተ ነው። ትልቅ ያልተሰሙ መረጃዎችም እየወጡ ስለሆነ ይህንም መረጃ እናጋራቸዋለን ቤተሰባችንም ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ እንደተለመደው ደግሞ በከበረ ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ መረጃውን ካክሱም ቲዩብ ኒሮ ማጸጊ ያደርሳችኋለሁ ሰናይ ቆይታ ይሁንላችሁ ፖፕ ፍራንሲስ በእውነተኛ ስማቸው ሆርሄ ማሪዮ ቤርጎሊዮ በታህሳስ 17 1936 በአርጀንቲና ተወለዱ ከጣሊያን ስደተኛ ቤተሰብ የመጡ ሲሆን በተራ ሰፈር ያደጉ ልጅ ነበሩ። እናታቸው በጸሎት የተሞላ ሕይወት እንዲኖራቸው ያስተምሩ እንደነበረ ግን በተደጋጋሚ ይናገራሉ። ነገር ግን የልጅነት ሕልማቸው ካህን መሆን አልነበረም። በእርግጥም ቤርጎሊዮ የኬሚስትሪ ተማሪ ነበሩ። እንደ ወጣትነታቸው በታንጎ ዳንስ ይዝናኑ፣ እግር ኳስ የሚወዱ እንዲሁም ተራ የወጣትነት ህይወትን ይኖሩ ነበረ። ነገር ግን አንድ ቀን በ17 ዓመታቸው ያልተጠበቀ ክስተት ህይወታቸውን ለዘላለም ቀየረ። በቤተ ክርስቲያን ወደ ንስሐ ሲሄዱ እግዚአብሔር ወደ ካህንነት እንደጠራቸው ተሰማቸው። ይህ ጥሪ ለቦርጎሊዮ እንደመብረቅ መብረቅ ነበረ። እናም ከዚያን ቀን ጀምሮ ህይወታቸው የእግዚአብሔርን ቃል ለማስፋት ተወሰነም። ይህ የመጀመሪያ ያልተጠበቀ ማዕበል ነበር። እናም የፖፕ ፍራንሲስ መንፈሳዊ ጉዞ የጀምረውም እዚህ ጋ ነው ይለናል ታሪካቸው ቦርጎሊዮ በ1958 የጄሱስ ትእዛዝን ተቀላቅለው በ1969 ካህን ሆኑ። የጄሱስ ትእዛዝ በትምህርት በተግባራዊ አገልግሎትና በትህትና ይታወቃል። እናም ይህ ሁሉ የፍራንሲስን ባህርይ ቀረጸ። እሳቸው በአርጀንቲና በካህናት ህይወታቸው ወቅት ብዙ ያልተነገሩ ታሪኮችን ትተዋል። ከእነዚህ መካከልም አንዱ በ1970 ዎቹ በአርጀንቲና ወታደራዊ አገዛዝ ወቅት ሁለት የጄሱስ ትእዛዝ ካህናትን ከእስር ለመታደግ ያደረጉት ድፍረት የተሞላበት ሙከራ ነው። በዚያን ጊዜ አርጀንቲና ፖለቲካዊ ብጥብጥ ተውጣ ነበረ። ቤርጎሊዮ የጄስ ውስጥ ትእዛዝ መሪ እንደመሆናቸው ሁለት ካህናት በመንግስት ታስረው ሊገደሉ መሆኑን ሰሙ። በድብቅ ከከፍተኛ ባለስልጣናት ጋር ተነጋግረው እነዚህን ካህናት ለማስፈታት ተንኮል ተጠቀሙ። ይህ ተግባራቸው በጣም አደገኛ ነበረ፣ ምክንያቱም በወቅቱ መንግስት ማንኛውም ተቃውሞ በጭካኔ ያፍን ነበረ። ነገር ግን ቤርጎሊዮ በተሳካ ሁኔታ እነዚህን ካህናት አድነዋል። ይህም የእርሳቸውን ተጽዕኖ የእግዚአብሔርን ቃልም ለማስፋት ያላቸውን ቁርጠኝነት ያሳያል። ይህ ታሪክ ብዙዎች ያላወቁ ሲሆን የፍራንሲስን ድፍረትና ትህትና የሚያጎላ ነው ይላሉ ታሪክ ጸሐፊዎቹ። በ2013 ቤርጎሊዮ የካቶሊክ ቤተ ክርስቲያን መሪ ሆነው ፖፕ ፍራንሲስ ተብለው ተሾሙ። የመጀመሪያው የጄሱት ፖፕ፣ የመጀመሪያው ከአሜሪካ ህጉር የመጣ ፖፕ፣ እናም የመጀመሪያው የፍራንሲስ ስም የተወሰደ ፖፕ ሆኑ። ከመሾማቸው ጋር ተያይዞ የተለያዩ ያልተጠበቁ ክስተቶች ተከስተዋል። ፍራንሲስ በትህትናቸው በቁጥብ አቋማቸውም የቤተ ክርስቲያን አስተዳደርን ለመለወጥ ተነሱ። ከቫቲካን የቅንጦት ኑሮ ይልቅ ቀላል አፓርትመንት መርጠው መኖር ጀመሩ። ይህም የቅዱስ ፍራንሲስ አሲሲ ትምህርትን የሚያንጸባርቅ ነበረም። በስልጣናቸው የእግዚአብሔር አለን ለማስፋት ብዙ ተግባራት ፈጽመዋል። ከነዚህ መካከል በ2015 የተደገፈው ሉዶቱሲ መልእክት ጎልቶ ይታያል። በዚህ መልእክት ፍራንሲስ የአካባቢ ጥበቃን እንደ መንፈሳዊ ግዴታ አውጇል። ይህም የካቶሊክ ቤተ ክርስቲያንን በዓለም አቀፍ የአየር ንብረት እንቅስቃሴ ግንባር ቀደም አደረገም። ይህ መልእክት በሚሊዮኖች የተነበበ ሲሆን የአካባቢ ጥበቃ እንቅስቃሴዎችንም አነቃቅቷል። በተጨማሪም ፖፕ ፍራንሲስ በ2015 16 በሜክሲኮ ሰራተኞች ሁለት ላይ ተናግረዋል። ይህም በአካባቢው ህብረተሰብ ላይ ትልቅ ተጽዕኖ ፈጥሯል። እንዲሁም በ2019 ከእስልምና መሪ ከሼህ አህመድ አልታይብ ጋር በተፈራረሙት የአቡዳቢ ሰነድ የሃይማኖቶች መካከል መቻቻልን አበረታቱ። ምንም ቢሆን ይህንን ነገር ኦርቶዶክስ ተዋህዶ በተለይ ብታወግዘውም ፖፕ ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን አነሳስተዋል። ከተራ ሰዎች እስከ መሪዎች ከደሃ እስከ ባለ ሀብት ሁሉም በቃሎቻቸው የተነኩ ናቸው። እሳቸው ጋር ሄዶ ቡራኬን ያልተቀበለ የዓለም መሪ አለ ለማለት አያስደፍርም። ይህ ግን አንደኛው ገጽ ነው። በሌላኛው ገጽ ደግሞ ብዙ ይባላሉ ብዙ የእግዚአብሔርን ቃል ሽረዋል፣ ብዙ የህፃናት ደም አለባቸው ተብለውም ይጠለጠላሉ። በኮቪድ-19 ወቅትም በባዶ የሴንት ፒተር አደባባይ ቆመው ለዓለም ጸሎት ሲያደርጉ ተቀርጸዋል። ይህም በተለያዩ ሃይማኖቶች ተከታዮች ላይ ጥልቅ ስሜትን ቀስቅሶ ነበረ። ይህ ተግባራቸው በታሪክ ውስጥ እንደ ታላቅ መንፈሳዊ ክስተትም ተመዝግቧል። እንዲሁም ፍራንሲስ ስለ ስደተኞች፣ ድሆች ተገለሉ በማለት ለማህበረሰቦች በተደጋጋሚ ይናገራሉ። በ2013 በላምፔዱሳ ደሴት ውስጥ ስደተኞችን ጎበኙ። ለእነርሱም ያላቸውን አክብሮትና ውዴታ በዓለም አቀፍ ደረጃ ትኩረት አገኘም። እነዚህ ተግባራታቸው የእርሳቸውን ተጽዕኖ ፈጣሪነት አጎሉ። ምክንያቱም ቃላቸው ብቻ ሳይሆን ተግባራቸውም ሌሎቹን ወደ በጎነት ይመራል ይላሉ። ቢሆንም የፍራንሲስ መንገድ ሁልጊዜም ቀላል አልነበረም። በቤተ ክርስቲያን ውስጥ ያሉ አንዳንድ ባህላዊ ቡድኖች የእርሳቸውን ማሻሻያ እንቅስቃሴዎችን ይቃወማሉ። ለምሳሌ የፍቺ ተጋቢዎችን በቤተ ክርስቲያን መቀበልን በተመለከተ ያቀረቡት አቋም ከፍተኛ ቁጣና ክርክርን ፈጥሯል። ነገር ግን ፍራንሲስ በተቃውሞዎች ፊት ፈጽመው አልታገሉም። በምትኩ በትህትናና በፍቅር መልስ ሰጥተዋል። ይህም የእርሳቸውን መንፈሳዊ ጥንካሬ ያሳያል ይላሉ የታሪክ ጸሐፊዎቻቸው። ወደፊትም ፍራንሲስ የቤተ ክርስቲያን የወደፊት ተስፋ በማጠናከር ላይ ናቸው። ወጣቶች ወደ ቤተ ክርስቲያንን ለመሳብ፣ የሃይማኖቶች መካከል ውይይትን ለማጠንከርና የእግዚአብሔርን ቃል በዘመናዊ መንገድ ለማስፋት ያላቸው ቁርጠኝነት የማይናወጽ ነው። ፖፕ ፍራንሲስ በሌላኛው ገጽ ደግሞ በሚቀጥለው የምናየው ቢሆንም፣ አሁን ግን ሀሳዊ መሲህ የእውነትም ከሳቸው በመቀጠል ይመጣል የሚለውን እንፈትሻለን። ፖፕ ፍራንሲስ ከ2013 ጀምሮ የሮማ ካቶሊክ ቤተ ክርስቲያን መሪ በተለያዩ ክርስቲያናዊ ቡድኖች መካከል አንድ ወሳኝ ምስል ተደርጎ ይታያሉ። አንዳንዶች እሳቸውን እንደ ተሃድሶ መሪ፣ ሌሎች ደግሞ ከመጨረሻው ዘመን ትንቢቶች ጋር በማያያዝ እንዳወዛጋቢ ሰው ይመለከቷቸዋል። በተለይም ከካቶሊክ ትንቢቶች፣ ለምሳሌ የማልካይ ትንቢትን መሠረት አድርገን ስንመለከት አንዳንድ እምነት ተከታዮች ፍራንሲስ የመጨረሻው ፖፕ ወይም ከመጨረሻው ፖፕ ጋር የተያያዘ ሊሆን እንደሚችል ይገምታሉ። ይህ ትንቢት ከሀሳዊው መሲህ መገለጥ ጋር ተያይዞ ይነሳል። በክርስቲያናዊ ትምህርት፣ በተለይ ደግሞ በካቶሊክ፣ በኦርቶዶክስ፣ በፕሮቴስታንት ቤተክርስቲ ክርስቲያኖች ሀሳዊ መሲህ ወይም ደግሞ ዲያብሎስ በሰው መልክ አንታይክራይስት መጨረሻ ዘመን የሚነሳ ሰው ወይም ኃይል ነው ተብሎ ይታመናል። እውነተኛውን መሲህ ይመስላል ወይም ደግሞ አስመስሎ ነው የሚመጣው ይባላል ራሱን እንደ መድኃኒት ወይም እንደ ክርስቶስ በማስመሰል ብዙዎችን ያስታል ይህ የመጽሐፍ ቅዱስ ቃል ነው ተአምራትንም ያደርጋል በሐሰተኛ ተአምራት ሰዎች ወደ እርሱ ይሳባሉ በማቴዎስ ምዕራፍ 24 ቁጥር 24 እንደተገለጸው ክርስቲያኖችን ደግሞ በእጅጉ ያሳድዳል በተለይ በመጨረሻው ዘመን እንደ ክፉ መሪ ይታያል እናም እግዚአብሔርን የሚቃወሙትን ይደግፋል በኢየሩሳሌም ቤተ መቅደስ ይቀመጣል። ራሱንም እንደ እግዚአብሔር ያውጣል። ሁለተኛ ተሰሎንቄ ምዕራፍ ሁለት ከቁጥር ሶስት እስከ አራት በታላቁ መጽሐፍ ቅዱሳችን ውስጥም ስለ ሀሳዊ መሲህ የሚገልጹ በርካታ ጥቅሶች አሉ። የዮሐንስ መልእክት ምዕራፍ አንድ ቁጥር ሰባት ሐሰተኛ መሲዎች ህዙ እንደሚመጡም ይናገራል። ማቴዎስ ምዕራፍ 24 ቁጥር 24 ሐሰተኛ ነቢያትና ሐሰተኛ መሲዎች እንደሚነሱ ቢቻላቸውም የተመረጡትን እንኳን እንደሚያስቱ ይናገራል። የዮሐንስ ራእይ ምዕራፍ 13 ስለ አውሬውና ስለ ሐሰተኛው ክርስቶስ ይናገራል። በአንዳንድ ወግ አጥባቂ ክርስቲያኖች መካከል ፖፕ ፍራንሲስ ከሐሳዊ መሲህ ወይም ከመጨረሻው ዘመን ትንቢቶች ጋር የተያያዘ ሊሆን ይችላል የሚል ግምቶችም አሉ። ይህ ግምት የሚመነጨውም ከሚከተሉት ነጥቦች አንጻር ነው። የማልካይን ትንቢት እንመልከት። ይህ ትንቢት ከ12ተኛው ክፍለ ዘመን ጀምሮ ስለ ፖፖች ተከታታይነት ይናገራል። አንዳንዶች ፍራንሲስ በዚህ ትንቢት ውስጥ የመጨረሻው ፖፕ ወይም ደግሞ ጴጥሮስ ሮማዊው ሊሆን እንደሚችል ይከራከራሉ። ይህ ፖፕ ከታላቅ መከራና ከሮም መውደቅ ጋር የተያያዘ ነው። ሮም ትወድቃለች ይላል ትንቢቱ። የፍራንሲስን አቋም ስናይ የፖፕ ፍራንሲስ በአንዳንድ ጉዳዮች ላይ ለምሳሌ የዓለም አቀፍ ሃይማኖታዊ አንድነት፣ የአካባቢ ጥበቃ ወይም ማህበራዊ ፍትህ ያሳየው አቋም በአንዳንድ ቡድኖች እንደ ከተለምዳዊ ትምህርት መዛባት ይታያል። ፖፕ ፍራንሲስ ብዙ እግዚአብሔር የሚጸየፋቸውን ነገሮች ሲያደርጉ ይታያሉ። ግብረ ሰዶማውያንን መደገፍ፣ አስርቱን ትእዛዛት ለእሳቸው እንደሚያመቻቸው መቀየር፣ እናም ለእግዚአብሔር ሁለት ደቂቃ ሶስት ደቂቃ ይበቃል።

ብለው ምን ነገር ይህ በበርካታ ክርስቲያኖች ዘንድ ቁጣን ያጫረ ክስተት ነበረ። ይህም እሳቸውን ለሀሳዊ መሲህ መንገድ እንደሚያመቻቹ ይነገራል። የመጨረሻው ዘመን ትንቢቶች አንዳንድ ተንታኞች እንደ ፋቲማ ትንቢት ያሉ የካቶሊክ ትንቢቶች ስለ መጨረሻው ፖፕና ስለ ታላቁ መከራ ዘመን ይናገራሉ። ይህም ከሀሳዊ መሲህ መገለጥ ጋር ይያያዛል። ለመሆኑ ከፖፕ ፍራንሲስ በኋላ ሊሾሙ የሚችሉ እነማን ሊሆኑ ይችላሉ? በክርስቲያናዊ ትንቢቶች መሰረት ከፖፕ ፍራንሲስ በኋላ ሊ ሊሾም የሚችለው ሰው ወይም ኃይል ማ እንደሆነ በተለያዩ ትርጓሚዎች ይለያያል። ለምሳሌ ስለ አዲስ ፖፕ በተለመደው የካቶሊክ ስርዓት ከፍራንሲስ በኋላ አዲስ ፖፕ ይመረጣል። አንዳንድ ትንቢቶች ይህ ፖፕ ከሀሳዊው መሲህ ጋር በቀጥታ የተያያዘ ሊሆን እንደሚችል ይጠቁማሉ። ሀሳዊው መሲህ ራሱ አንዳንድ እምነት ተከታዮች ከፍራንሲስ በኋላ የሚመጣው ሰው ሀሳዊ መሲህ ሊሆን ይችላል ብለው ያምናሉ። የሰው በመጀመሪያ እንደ ታላቅ መሪ ወይም ሰላም ፈጣሪ ሆኖ ይታያል። የተጣሉት ሁሉ ይታረቃሉ፣ ይዋደዳሉ። ነገር ግን በኋላ እውነተኛውን ተፈጥሮውን ይገልጻል። እንደ ክርስቶስ ተቃዋሚ ሆኑ ይመጣል። ሐሰተኛ ነብይ መሆኑን እንመልከት። በዮሐንስ ራእይ ምዕራፍ 13 ቁጥር 11 እስከ 18 ሐሰተኛ ነብይ ከአውሬው ወይም ደግሞ ከሐሳዊ መሲ ጋር በመተባበር ይመጣል። አንዳንዶች ይህ ሐሰተኛ ነቢይ በቤተ ክርስቲያን ውስጥ ከፍተኛ ቦታ ያለው ሊሆን እንደሚችል ይገምታሉ፣ ምናልባትም ፖፕ ወይም ሌላ ታላቅ መንፈሳዊ መሪ። የካቶሊክን እይታ ስንመለከት ኦፊሴላዊ ካቶሊክ ቤተ ክርስቲያን ትምህርት ማንኛውም ፖፕ ወይም ግለሰብ በቀጥታ ከሐሳዊው መሲህ ጋር አይያያዝም። ነገር ግን በመጨረሻው ዘመን ሐሳዊ መሲህ እንደሚመጣ ያምናል። የካቶሊክ ትምህርት መጽሐፍም አንቀጽ 675 እስከ 677 ይህን ይናገራል። የፕሮቴስታንትን እይታ ስንመለከት ብዙ ፕሮቴስታንቶች በተለይ ታሪካዊ ተጽዕኖ ካላቸው ቡድኖች የሮማ ካቶሊክ ቤተ ክርስቲያን ከታላቁ ባቢሎን የራእይ ምዕራፍ 17 ጋር ያያይዙታል። እናም ፖፖችን ከሐሳዊው መሲህ ወይም ከሐሰተኛ ነቢይ ጋር ይዛመድ ይሆናል ይላሉ። የኦርቶዶክሳዊውን እይታ ስናይ ኦርቶዶክስ ቤተ ክርስቲያን ስለ ሐሳዊው መሲህ ተመሳሳይ እምነት ቢኖራትም በተለምዶ ከሮማ ፖፖች ጋር ቀጥተኛ ግንኙነት ግን አታደርግም። ዘመናዊ የሆኑ ግምቶችን እንመልከት። በአንዳንድ የመጨረሻ ዘመን ተንታኞች መካከል ሐሳዊው መሲህ ፖፕ ፍራንሲስ በኋላ ከአውሮፓ ከመካከለኛው ምስራቅ ወይም ከዓለም አቀፍ ድርጅቶች ለምሳሌ የተባበሩት መንግስታት ሊመጣ ይችላል ተብሎ ይገመታል። ፖፕ ፍራንሲስ ከሞተ ወይ ደግሞ ከለቀቀ ሊሾም የሚችለው ሰው ወይም ኃይል ማን እንደሆነ በተለያዩ ትንቢቶችና ትርጓሚዎች ላይ የተመሰረተ ነው። በክርስቲያናዊ እምነት ሐሳዊው መሲህ በመጨረሻው ዘመን እንደ ተንኮለኛ መሪ ይመጣል እና ከፍራንሲስ በኋላ የሚመጣው ፖፕ ወይም ሌላ መሪ ከዚህ ሚና ጋር ሊዛመድ ይችላል። ነገር ግን ይህ ጉዳይ በተለያዩ ቡድኖች ዘንድ የተለያየ ትርጉም ያለው ሲሆን በመጽሐፍ ቅዱስም ሆነ በትንቢቶች ላይ ተመስርቶ ትክክለኛውን ማንነት ግን ለመናገር ግልጽ አይደለም። የሆነው ሆኖ አሁን ፖፕ ፍራንሲስ ከዚህ ዓለም ድካም አልፈዋል። ቀጣዩ የእሳቸውን ቦታ የሚተካው ትንቢቶች እንደተናገሩት እውን ሐሳዊው መሲህ ይሆን ወይስ ሌላ? ጊዜ የሚነግረን ጉዳይ ይሆናል። አበቃን። ጀር ያሰማን።